የክርስቶስ አያላን መላእክት ግን በዕለተ ዓርብ አንዳች በደል የሌለበት ንጹሐ ባሕርይ ጌታ ሲሰደብ እያዩ ምንም ሊያደርጉ ባለመቻላቸው በጭንቀት ተሰቃዩ። በሰው ልጅ ታላቅ ድፍረትና በፈጣሪያቸው ታላቅ ትዕግሥት መካከል መላእክት ተጨነቁ። በመጨረሻም ወደ ቀራኔዮ ኰረብታ ወስደው አይሁድ ጌታን በሰቀሉት ጊዜ ሚካኤል ዝም አለ፣ ገብርኤልም ተገረመ አመይሰቅልው አይሁድ ለእግዚ ሚካኤል አርመመ ወገብርኤል ተደመ እንዳለ ቅዱስ ያሬድ። ሕማማት ምዕራፍ አምስት የመጨረሻዎቹ የጌታችን ስብከቶች ክፍል አንድ። መንገድ አላፊዎች ጌታችን በተሰቀለበት ጊዜ የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና፣ ቤተ መቅደስን የምታፈርስ በሦስት ቀንም የምትሠራው ራስን ማድን፣ የእግዚአብሔር ልጅ እስከሆን ከመስቀል ውረድ አሉት። በነቢዩ ዳዊት አጥሯን ለምን አፈረስ? መንገድ አላፊም ሁሉ ይቀጥፋታል ብሎ በትንቢት እንደተናገረ አይሁድ የኢየሩሳሌም አጥሯና ቅጽሯ የሆነውን አምላክ ስሙም የጸና ግንብ የሆነውን አምላክ በመስቀል ላይ ሰቅለው አጥሯን ሊያፈርሱ ወደዱ። በዚህም ምክንያት የወይን ግንድ ክርስቶስን አላፊ አግዳሚው ሁሉ በስድብ አንደበቱ ሊቀጥፈው ሞከረ። የካህናት አለቆችና ሮማውያን ወታደሮች ጌታችንን መሳደባቸው ብዙም አያስደንቅም። ምክንያቱም የካህናት አለቆቹ የሰነበተ ቂም ያለባቸው ናቸው፤ ወታደሮቹ ደግሞ ቢሳደቡም ከጠዋት ጀምሮ በማንገላታት ሥራ ላይ ተሰማርተው ነው። የመንገድ አላፊዎቹ ስድብ ግን ያስደንቃል። አርፈው መንገዳቸውን በመሄድ ፈንታ በማያውቁት ነገር ውስጥ ገብተው ተሳዳቢዎች መሆናቸው ምን ይባላል? መንገድ ኃላፊው ስምዖን ቀሬናዊ ድንገት መስቀል ተሸክሞ በረከት ሲያገኝ እነዚህ መንገድ ኃላፊዎች ግን ጌታችንን ስድብ አሸክመው ለራሳቸው መርገም ተሸከሙ። ከመሳደባቸው ሌላ ራሳቸውን መነቅነቃቸውም የበለጠ ያስገርማል። የካህናትን አለቆች ለማስደሰት ብለው ካልሆነ በቀር እንዲህ በትዝብት የሚያብከነክን ነገር ምን ተገኘ? በግፍ የተሰቀለው ጌታ ራስ የሚነቀንቅለት እንጂ ራስ የሚነቀንቅበት አልነበረም። እነርሱ ግን እንደ አንዳች ነውረኛ ራሳቸውን ነቀነቁበት። እኔም በእነርሱ ዘንድ ለነውር ሆንሁ፣ ባዩኝም ጊዜ ራሳቸውን ነቀነቁ። የሰው ማላገጫ በሕዝብም ዘንድ የተናቅሁ ነኝ። የሚያዩኝ ሁሉ ይላገዱብኛል ራሳቸውን እየነቀነቁ በከንፈሮቻቸውም እንዲህ ይላሉ በእግዚአብሔር ተማመነ እርሱንም ያድነው ቢወደውስ ያድነው እያሉ እነዚህ መንገድ አላፊ ተሳዳቢዎች በቂ እውቀት ሳይኖራቸው ስለ ክርስቶስና አካሉ ስለ ሆነች ስለ ቤተ ክርስቲያን የመጣላቸውን የሚናገሩ ሰዎችን ይወክላሉ ከልደቱ እስከ ጥምቀቱ ያለውን ታሪክ ምንም ሳያውቁ ትምህርቱንም ከፊቱ ቁጭ ብለው ለአንድ ቀን ሳይማሩ ወደ ቤተ መቅደስም ለአንድ ቀን እንኳን ገብተው ሳያዩ በሰሚ ሰሚ ብቻ ተመርኩዘው በማያውቁት ነገር ለስድብ ሲሆን የሚተባበሩ መንገድ አላፊዎች በየዘመኑ አሉ። መንገድ አላፊዎቹ የተናገሩት ንግግርም አላዋቂነታቸውን አጉልቶ የሚያሳይ ነበር። ቤተ መቅደስን የምታፈርስ በሦስት ቀንም የምትሠራው፣ ራስህንም አድን አሉት። ጌታችን ግን በስፍራው እንደ ተመለከትነው ቤተ መቅደስን አፍርሱት አለ እንጂ አፈርሰዋለሁ አላለም። በሦስተኛው ቀን አነሰዋለሁ አለ እንጂ እሠራዋለሁ አላለም። መሥራት የሚለው ቃል ጊዜን የሚወስድ ሂደትን የሚያሳይ ሲሆን፣ ማንሳት ግን የሚያመለክተው ታምራዊ ክስተትን ነው። ጌታችንም ቤተ መቅደስ የተባለ ሰውነቱን በአምላካዊ ሥልጣኑ በሦስተኛው ቀን በቅጽበት ያስነሰዋል እንጂ እንደ ሕንፃ በሂደት አይሠራውም። ባጭሩ መንገድ ኃላፊዎቹ የተናገሩት ንግግር የሚያሳየው ጌታችን ይህን ቤተ መቅደስ አፍርሱት በሦስተኛው ቀን አነሰዋለሁ ብሎ ሲናገር በስፍራው እንዳልነበሩ ነው። ነገሩን የሰሙትም ሐሙስ ማታ በካህናት አለቆች ተከፍሏቸው ሲመሰክሩ ከነበሩት የሐሰት ምስክሮች ነው። ስለ ክርስቶስ ከቤተ ክርስቲያን ሳይሆን ከሐሰተኛ ምስክሮች የሰማ ሰው ደግሞ ስድብ ይቀነዋልና መንገድ አላፊዎችም በማያውቁት ላይ አፋቸውን አላቀቁ። በመንገደኞቹ መሳለቅ የተደሰቱት የካህናት አለቆችም በተራቸው ሌሎችን አዳነ፣ ራሱን ሊያድን አይችልም፣ የእስራኤል ንጉሥ ከሆነ ከመስቀሉ ይውረድ እኛም እናምንበታለን አሉ። እንዲህ ሲሉ ለማመን ፈልገው አንዳች ምልክት አጥተው የተቸገሩ ይመስላሉ። ከአባቴ ብዙ መልካም ሥራ አሳየኋቸው ብሎ ጌታ እንደተናገረው ለማመን ቢፈልጉ ኖሮ እጅግ ብዙ ምልክቶችን በግልጥ በፊታቸው አድርጎ ነበር። እነርሱ ግን ለማመን አልወደዱም። ብዙ ምልክቶችን አይተው እንኳን ላላመኑ ሰዎች ሲል ከመስቀሉ ቢወርድ ጥቅም የለውም። በዚያም ላይ የእርሱ በመስቀል መሰቃየት ስለኛ ኀጢአት እንጂ ስለ እነርሱ የትብይት ጥያቄ አልነበረምና ዝም አላቸው። በዚህም በፈተና መንገድ ላይ ያለን የሚመረምረንና የሚተቸን ሰው ቢኖር እንኳን ወደ ምርመራውና ትችቱ ፊታችንን እንመልስ ዘንድ እንደማይገባን አስረዳን። የካህናት አለቆቹ ክርስቶስ ከተሰቀለበት መስቀል በሕይወቱ መውረዱ ለማመን የሚያበቃቸው ከሆነ ከሞተበት መቃብር በሦስተኛው ቀን መነሳቱ ለማመን ባበቃቸው ነበር። ከመስቀሉ ይውረድና እናምንበታለን አሉ። ከመቃብር ከመነሳትና ከመስቀል ከመውረድ የትኛው ይበልጣል? ይቅር በላቸው ጌታችን በመስቀል ላይ ተሰቅሎ የመሞቱና እንደ ሰይፍና እንደ እሳት በቅጽበታዊ ሞት ያለመሞቱ ምክንያት ምን እንደሆነ ባለፉት ምዕራፎች ተመልክተን ነበር ከእነዚያ ምክንያቶች በተጨማሪ ጌታችን ለሦስት ሰዓታት በመስቀል መቆየቱ ሰባት እጅግ ጥልቅ መልእክቶችን የያዙ አረፍተ ነገሮችን እንዲናገር ጊዜ የሚሰጥ አሟሟት ሆኗል ጌታችን በመስቀል ላይ ተሰቅሎ የቆየው ለሦስት ሰዓታት ቢሆንም የተናገራቸው ቃላት ግን አንድ ደቂቃ እንኳን የማይፈጁ ጥቂት ቃላት ነበሩ። በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም የተባለለት ጌታችን ለዐሥራ ስምንት ሰዓታት ያህል ከደረሰበት እንግልት፣ ድብደባ፣ ግርፋት፣ መስቀል መሸከም የተነሣ ኀይሉ እንደ ገል ደርቆ ነበርና ብዙ ቃላትን አልተናገረም። የማይቀሩና እጅግ ወሳኝ የሆኑ ቃላትን ግን ትንፋሹን ሰብስቦ ተናግሯል። አስቀድሞ የተናገራቸው የመጀመሪያዎቹ ሦስት አረፍተ ነገሮች ከራሱ ይልቅ ለሌሎች የሚያስብ መሆኑን የሚያሳዩ ፍቅሩን የሚገልጹ ቃላት ሲሆኑ፣ ከሁሉ ያስቀደመው ግን የጠላቶቹን ነገር ነበር። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሉቃስ ወንጌል ምዕራፍ 23 ከቁጥር ሰላሳ አራት አባት ሆይ ብሎ መናገሩ የእግዚአብሔር ልጅ ከሆን ለሚለው የስድብ ንግግር ምላሽ የሚሆን ቃል ነው። ተሰቅሎም የእግዚአብሔር ልጅ መሆኑን ለሚጠራጠሩት ሁሉ አባት ሆይ በማለት እግዚአብሔር የባሕሪ ልጅ እንደሆነ ተናገረ። ይቅር በላቸው ማለቱ ደግሞ ሌላው የእግዚአብሔር ልጅ የመሆኑ ማሳያ ነው። ጠላትን ይቅር ማለት የእግዚአብሔርነቱ ምልክት ነው። እንኳን ለባሕርይ ልጅነት ለጸጋ ልጅነት እንኳን መስፈርቱን ጠላትን መውደድ ነው። የሚከተለው ጥቅስ ይህንን ያስረዳል። መድኃኔ ዓለም ክርስቶስ በዚች ምድር ተመላልሶ ባስተማረባቸው ዓመታት ለብዙዎች አስጨናቂ የሆነች አንዲት ትእዛዝ ተናግሮ ነበር። እርሷም እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ ለሚጠሏችሁም መልካምን አድርጉ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኀጢአተኞችም ላይ ዝናምን ያዝማል የምትል ናት። የማቴዎስ ወንጌል ምዕራፍ አምስት ከቁጥር አርባ አራት በዚህም የሚጠሉንን እንድንወድ ራሱን ምሳሌ አድርጎ አዘዘ። እርሱ ዝናምና ፀሐይ ሲያወጣ ለክፉ ለደግ ለኀጥ ለጻድቅ ሳይል እንደሚያወጣ እናንተም ልጆቼ እንድትሆኑ ሁሉንም እኩል ውደዱ አለ። ይህ ሳይበቃው ደግሞ እኛም የበደሉንን ይቅር እንደምንል አቤቱ ይቅር በለን ብላችሁ ጸልዩ አለን። በሌላ አገላለጽ እኛ የበደሉንን ይቅር ካላልን ይቅር አትበለን እንደ ማለት ነው። የጸሎት ቅዱሳኑን እንኳን አስጨንቋቸዋል። በመጽሐፈ መነኮሳት ላይ አንዱ መነኩሴ በአባታችን ሆይ ላይ አንዲት ቃል እንድጨምር ፍቀዱልኝ፣ ይቅር እንደምል የሚለውን ይቅር እንድንል አድርገን ቢል ይሻለኝ ነበር እስከ ማለት ደርሶ ነበር። ሆኖም ጌታችን ከጸሎቱ በታች ለሰዎች ኀጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋል፣ ለሰዎች ኀጢአታቸውን ይቅር ባትሉ አባታችሁም ኀጢአታችሁን ይቅር አይላችሁም ብሎ ደምድሞታል። ጫማ ይስተካከላል እንጂ እግር አይስተካከልም። መስተካከል ያለበት ቂመኛው ልባችን እንጂ ጸሎቱ እንዳልሆነ በግልጽ ተጽፎ ተቀምጧል። ብዙዎቻችን ክርስትና የፍቅርና የይቅርታ ሃይማኖት በመሆኑ እናምናለን። እርስ በርሳችን ይቅር መባባልም እንዳለብን እናምናለን። ግን በብዙዎቻችን ሕይወት ውስጥ በምንም ምክንያት ከልባችን ሊወጣ የማይችል ቂም የያዝንባቸው ሰዎች ይኖራሉ። ይቅርታ ማድረግ ማለት ደግሞ በመንገድ ስንሄድ ድንገት ገፍቶን የሄደን ሰው ይቅርታ ሲለን እሺ ብሎ መቀበል ብቻ አይደለም። ይቅርታ ማድረግ ማለት ያንን በልባችን እጅግ አምርረን የተቀየምነውን፣ አንጀታችንን ያቆሰለንን፣ ልባችንን የሰበረውን ሰው ከልብ ይቅር ማለትና መውደድ ስለ እርሱም መጸለይ ነው። ወዳጄ ሆይ እስቲ ለአንድ አፍታ መስማትህን አቁመ አስታውስ በምንም ምክንያት ልብህ ይቅር ሊለው ያልቻለ እጅግ ያስቀየመህ አንድ ሰው የለም ይሆን? ገና ስታስበው የሚያንገሸግሽህ፣ ስሙ ሲነሳብህ የሚያንቀጠቅጥ ሰው የለምንም? ምናልባት ያደረሰብህን በደሎች ዘርዝረህ አትጨርሳቸው ይሆናል። ዳግመኛ ዐይኑን ላለማየትም ከበቂ በላይ ምክንያት ይኖር ይሆናል። እንግዲህ ይቅር በለውና ውደደው፣ ስለ እርሱም ጸልይ የተባልኸው ይህንኑ ሰው ነው። ምናልባት ከበደሉ መደጋገም የተነሳ ስንት ጊዜ ይቅር ልበለው፣ ይቅርታ ሳደርግለት እየባሰበት እየናቀኝ አይደለምን ትል ይሆናል። ይህ የጴጥሮስም ጥያቄ ነበር። ወንድሜ ቢበድለኝ ስንት ጊዜ ልተውለት ሰባት ጊዜ ነውን ብሎ ሲጠይቅ ጌታችን ሰባ ጊዜ ሰባት ብሎ መልሶለት ነበር። አራት መቶ ዘጠና ጊዜ ብቻ ይቅር በለው ማለቱ ሳይሆን ፍጹም ቢበድልህ ፍጹም ይቅር በለው ሲል ነው። ይሄ ከበዛብህም ወንድምህን ፈጣሪ ይቅር እንዲልህ በምትፈልገው መጠን ብቻ ይቅር በለው በሞትም እንኳ ይቅር አልለውም የምትል ከሆንክ ግን በሞቱ ይቅር ስላለ አምላክ ሕማምና መከራ የሚናገረውን ይህን መጽሐፍ ምን ሊጠቅመኝ ብለህ ትሰመዋለ። የበደለ ሰው ምን ቢበድልህ፣ እንደ አይሁድ በመስቀል ላይ ቸንክሮ አልሰቀለህም። ኧረ ቸንክሮ ከመስቀል አይተናነስም የምትል ከሆነ ደግሞ ጠላትህ እንደ አይሁድ ቢከፋብህም፣ አንተ ግን እንደ ክርስቶስ ንጹሕ አይደለህም። ንጹሑ ክርስቶስ ገና የእሾህ አክሊል ከራሱ ላይ ሳይወርድ የችንካሩ ምስማር ከእጆች ውስጥ ሳይነቀል አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እያለ ሲጮህ አይታየህምን? ይቅርታ ማድረግ ተሸናፊነት አይደለም። አሸናፊው እግዚአብሔር በመስቀል ላይ ሆኖ ይቅርታን ያደረገውም ኃይል አጥቶ አይደለም። ሁሉንም ስለ ድፍረታቸውና ንቀታቸው በቅጽበት ሊያጠፋቸው ይቻለው ነበር። እንደ ባቢሎን ሰዎች ተቃዮቹን በቋንቋ እንዳይግባቡ ማድረግም ይችል ነበር። እርሱ እንኳን ባያደርገው በድንጋጤና በመደመም ፈዛው የሚመለከቱትን የሰማይ ኃይላት ቅዱሳን መላእክቱን ሊያዛቸው ይችል ነበር። አባቴን እንድለምን ከአሥራ ሁለቱ ጭፍሮች የሚበዙትን ሊልክልኝ እንድቻለኝ አታውቅምን እንዳለው ወደ አባቱ ይቅር በላቸው ብሎ በመለመን ፈንታ ለጥፋት የታዘዙ መላእክትን መጥራት ይችል ነበር። በርግጥ በመስቀሉ ዙሪያ ያሉ ጠላቶቹን ለማጥፋት የመላእክት ጭፍራ አያስፈልግም። አንዱ መልአክ ቅዱስ ሚካኤል፣ መቶ ሰማንያ አምስት ሺህ የሰናክሬምን ሰራዊት ሰይፍ እንኳን ሳይመዝ በግርማው ብቻ እንደ ቆሎ አርግፏቸው እንደ ነበር አይረሳም። ሁለተኛ ነገሥት ምዕራፍ 19 ከቁጥር 35 ላይ የሚካኤል ጌታው ኢየሱስ ክርስቶስ ግን ሰራዊተ መላእክቱ በዚያች ዕለት እንዲዘምቱ አልወደደም። በዚህ ምክንያት ያች ዕለት ለት ለመላእክቱ አስጨናቂ ዕለት ነበረች። ፈጣሪያቸው በፍጡራን ምራቅ ሲተፋበት፣ ራሱን በበትር ሲመታ አይተው ተንቀጠቀጡ። ቅዱስ አያል እያሉ የሚያመሰግኑት አምላክ ስድብ ሲወርድበት አይተው የሚያደርጉትን አጡ። ንጉሥ ዳዊትን ሳሚ የተባለ የሳውል ቤተ ዘመድ የሆነ ሰው አንተ ምናምንቴ የደም ሰው እያለ ድንጋይ ወርውሮበት ነበር። ይህን ቆመው ያዩት የዳዊት ኃያላን ወታደሮች ይህ የሞተ ውሻ ጌታዬን ንጉሡን ስለ ምን ይረግማል? ልሂድና ራሱን ልቁረጠው እየተባባሉ ሲበሳጩ ንጉሥ ዳዊት አንዳች ነገር እንዳያደርጉ ከልክሏቸው፣ ኃያላኑ ወታደሮች እየተበሳጩ ዝም ብለው ነበር። የፂሩያ ኃያላን በፊታቸው እያዩ ጌታቸው ዳዊት ቢሰደብም ቢያንስ በስድብ ውስጥ ዳዊትን ይስደበኝ ያሰኘ እውነት ነበረበት። የክርስቶስ አያላን መላእክት ግን በዕለተ አርብ አንዳች በደል የሌለበት ንጹሐ ባሕሪ ጌታ ሲሰደብ እያዩ ምንም ሊያደርጉ ባለመቻላቸው በጭንቀት ተሰቃዩ። በሰው ልጅ ታላቅ ድፍረትና በፈጣሪያቸው ታላቅ ትዕግሥት መካከል መላእክት ተጨነቁ። በመጨረሻም ወደ ቀራኔዮ ኮረብታ ወስደው አይሁድ ጌታን በሰቀሉት ጊዜ ሚካኤል ዝም አለ፣ ገብርኤልም ተገረመ። አመ ይሰቅልው አይሁድ ለእግዚእ ሚካኤል አርመመ ወገብርኤል ተደመ እንዳለ ቅዱስ ያሬድ የሚታየውን ብቻ ሳይሆን የማይታየውንም የቀራንዮው ክስተት በቅድስናዋ የምታየው ሰማያዊቷ ቤተ ክርስቲያናችን በዘውትር ቅዳሴዋ እንዲህ ስትል የዕለተ አርቡን የመላእክት ሁኔታ በቅዳሴው ላይ ከሚፈጸመው ነገር አስተባብራ ታስታውሰዋለች። የመዳን ዓለም አገልጋዮች ሠራዊተ መላእክት ወዮ ከሞት ደረስን እያሉ ከፊቱ ይቆማሉ። የመዳን ዓለምን ሥጋውን፣ ደሙን መላእክት ይጋርዱታል። ወደ መዳን ዓለም ወደ ፊቱ እንቅረብ፣ እርሱን በማመን ለክርስቶስ እንገዛ ማለት ነው። የመዳን ዓለም ሠራዊተ መላእክቱ በመስቀሉ ዙሪያ እንደ ሻሽ ተነጥፈው አይሁድ በድፍረት ዕርቃኑን የሰቀሉትን ጌታ ሥጋውን በክንፎቻቸው ጋረዱ። ላንተ ኃይል፣ ክብር፣ ምስጋና ይገባል ከማለትና ቤተ ክርስቲያንን የዋጃትን ደሙን በብራን ጽዋ ከመቀበል በቀር በሰቃልያን አይሁድና ሮማውያን ላይ አንዳች ክፉ ነገር እንዳያደርጉ የአብ ምሕረቱ፣ የወልድ ትዕግሥቱ፣ የመንፈስ ቅዱስ ቸርነቱ ከለከለቻቸው። መድኃኔ ዓለምም ጠላቶቹን በመቅጣት ፈንታ በታላቅ ድምፅ የሚያደርጉትን አያውቁምና ይቅር በላቸው አለ። ጌታችን ኀጢአትህ ተሠረየችልህ ብሎ የኀጢአት ይቅርታን በራሱ መስጠት የሚችል እግዚአብሔር ሆኖ ሳለ የምታደርጉትን አታውቁምና ይቅር ብያችኋለሁ አላለም። በነቢዩ ኢሳይያስ ስለ ዓመፀኞችም አለደ ተብሎ እንደተነገረ ይቅር በላቸው ብሎ ለመነ። ይህንን ያደረገው እርሱ ይቅር ለማለት ስለማይችል አይደለም፣ ለሚያሳድዱን እንድንጸልይ በቃል ብቻ ሳይሆን በተግባርም ለማስተማር ነው ይላል ቅዱስ ዮሐንስ አፈወርቅ። ይህ የጌታችን ጸሎት ለጠላቶቻችን እንድንጸልይ ለማስተማር መሆኑን የምንረዳው የመጀመሪያው ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በግፍ ከኢየሩሳሌም ውጪ አውጥተው በድንጋይ በወገሩት ጊዜ ጌታ ሆይ ይህን ኀጢአት አትቅጠርባቸው ብሎ በአባቱ ቀኝ ያለውን ጌታችንን እያየ ተንበርክኮ ለገዳዮቹ በመጸለዩ ነው። ይህም ልማድ ቀጥሎ በቤተ ክርስቲያን በሰማዕታት ገድል ላይ ሰማይታት ለገዳዮቻቸው እየጸለዩ ሰማዕትነትን ሲቀበሉ፣ ገዳዮቹም በክርስቲያኖቹ ይቅርባይነት ተማርከው ክርስትናን ሲቀበሉ ተጽፎ እናገኛለን። ሰማዕታቱ ይህን የሚያደርጉት ከመስቀል ላይ የተማሩትን ይቅር ባይነት ለመፈጸም ብቻ ሳይሆን በገዳዮቻቸው ላይ ቂም ይዘው ሰማዕታት ቢሆኑ ስለማይጠቅማቸው በፍቅር ለጠላቶቻቸው በመጸለይ ራሳቸውንም ከጥላቻ ቁስል ለመፈወስ ጭምር ነው። ሥጋዬን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም እንዲል አዋሪያው። አንደኛ ቆሮንጦስ ምዕራፍ 13 ከቁጥር 3። ጌታችን የሚያደርጉትን አያውቁም ያለው በርግጥም፣ የክብር ጌታ የሆነ እርሱ የእግዚአብሔር ልጅ መሆኑን ቢረዱ የነገራቸውንም የሚቀበሉበት ቅን ልቦና ቢኖራቸው ኖሮ ይህንን ክፋት ስለማይፈጽሙ ነው። ይህ የጌታችን ልመና ተቀባይነት አግኝታ ይቅር ተብለዋል ወይስ አልተባሉም ብሎ የሚጠይቅ ይኖራል። ይህ ልመና ሳይጸጸቱ ይቅርታ በግድ የሚሰጥ ልመና ሳይሆን በቶሎ መቅሰፍት እንዳያገኛቸውና ለንስሐ ዕድሜ እንዲያገኙ ዕድል የሚሰጥ ልመና ነው። ልባቸውን አደንድነው ወደ እርሱ መመለስ ላልፈለጉ ሰዎች ይህ ጸሎት ነጻ ፈቃዳቸውን የማይጥስ ስለ ሆነ አልጠቀማቸውም። ይህንን የንስሐ ዕድል መጠቀም ለቻሉ ምንም እንኳን በግፍ የሰቀሉትና የወጉት ቢሆንም እንኳን ምሕረት እንዲያገኙ አድርጓቸዋል። ለዚህም ምስክር የሚሆኑን እዚያው መስቀሉ ሥር ደረታቸውን እየደቁ የእግዚአብሔር ልጅ ነበረ፣ ብለው የተጸጸቱት ሰዎችና ከትንሣኤው በኋላ የተመለሱት በሺህ የሚቈጠሩ አይሁዳውያን ክርስቲያኖችን አስገኝቶአል አምንስቲቲ ሙኪርያ አንቲ አሲልያሱ በቀጣይ ክፍል ይጠብቁን።